በጊዜው የምንቀበለው ነገር ሁሉ ውብ ነው። ዘር ያለ ጊዜው ጮርቃ ነው፣ በጊዜው ግን መብል ነው። ጽንስ ያለ ጊዜው አስፈሪ ነው፣ የሚታቀፉት አይደለም፣ በጊዜው ግን ተወዳጅ ልጅ ነው። ያለ ጊዜው የሆነ በረከት ለናፋቂው እንኳ አስፈሪ ነው። እግዚአብሔር የሚዘገየው ጉዳዩን እየሰራ እንጂ እረስቶን አይደለም። በዝምታው ውስጥ ይሰራል። በረከቱን ከመስጠቱ በፊት ትከሻችን እስኪጠነክር ይጠብቃል። እንዳንረሳውና እንደ እንደቀላ እንዳንቆጥረው የሚፈልገውን ስጦታ የትግስትን ደጅ ጥናት እንድናይ ያደርግናል። እግዚአብሔር የለመነውን ከመስጠቱ በፊት ልባችን ማረፉን ያረጋግጣል። ለእግዚአብሔር ጉዳያችንን ካሳወቅን በኋላ ልባችን በፍጹም ሲያርፍ እግዚአብሔር የከፍተኛነቱን ሥራ ይሰራልናል። ልባችን የተጋጋለበትን ነገር እግዚአብሔር አያደርግልንም አስተውለን ከመያዝ ይልቅ እናብድበታለንና እንጠፋበታለንና፣ እንዳንጠፋ ልባችን እስኪያርፍ ድረስ ጉዳዩን ዝም ያለን ይመስላል። ጉዳዩን ትተን እግዚአብሔርን ብቻ ስናይ፣ ጌታዬ ይበቃኛል ስንል፣ እግዚአብሔር ያን ጊዜ ያከናውንልናል። በደመነብስ ዝም ብለን የምንመላለስበት የምንጠይቀው ጥያቄ ነገር አለ። ደግሞም እንዲህ ብለን ጠይቀን እግዚአብሔር የረሳን መስሎን እኛ ጥያቄያችን አልተመለሰም ብለን የረሳነው ነገር ሲመለስልን እንዲህ እንላለን፣ ያንን ጉዳይ ስተወው ተሳካ እንላለን። ነገር ግን ስንተወው ራሱ የተሳካ አይደለም። ስናርፍ ግን እግዚአብሔር በጊዜው ሥራውን ሠራ። እግዚአብሔር አምላክ እንዲህ አለ፣ እረፉ፣ እኔ አምላክ እንደሆንኩ ወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ። በምድር ላይም ከፍ ከፍ ላለው እግዚአብሔር አምላክ ስናርፍ አንተ የሰጠኝ ይበቃኛል ከምጠይቀው ጥያቄ በላይ አንተ ለኔ ታስባለህ ብለን ልባችን በእግዚአብሔር ስናሳርፍ ያኔ ጥያቄያችንን እግዚአብሔር ይመልሳል። ጸሎታችን ተሰሚ እንዲሆን ትዕግስት ያስፈልገናል። ትዕግስት መራራ ይመስላል፣ ፍጻሜው ግን ጣፋጭ ነው። ትዕግስት የሚያስፈልገን ለአጠቃላይ ህይወታችን እንጂ ለጸሎታችን ብቻ አይደለም። በመታገሳችን እግዚአብሔርን፣ ነፍሳችንን፣ ትዳራችንን፣ ወዳጆቻችንን፣ እራያችንን ሁሉ እናተርፋለን። ትዕግስት በማጣታችን በአመት የገነባነውን በዕለት እናፈርሰዋለን። ሁልጊዜ በአዲስ መሠረት የምንኖር የጀመርነውን የማንፈጽም ከሆነ የመኖር ብቃታችን ከንቱ ነው ማለት ነው። በመታገስ የተፈታውን ትዳራቸውን መልሰው ያሰሩ፣ ያለቀለትን ወዳጅነት እንደገና ያተረፉ፣ እራያቸውን ከመጥፋት ያዳኑ ብዙዎች ናቸው። እግዚአብሔርም ለሚታገሱት ቸር ነው ብሎ ክቡር ዳዊት በመዝሙር 144፥9 እንደተናገረ ለሚታገሱት እግዚአብሔር ቸር ነው፣ ጥያቄያቸውን ይመልሳል። በሕይወታችን ስንኖር እግዚአብሔር ያልኩትን ለምን አልፈጸመልኝም የሚል ኩርፍ ያለን መለስ ብለን ግን ራሳችን ስንጠይቅ እኔስ ራሱ ያለኝን ትእዛዙን ጠብቂያለሁ ወይ፣ በመንገዱ ህጅ አለ ወይ፣ ቃሉን ጠብቂያለሁ ወይ ስንል ምንም የለም። እግዚአብሔርን ሲለምኑ ከቆዩ በኋላ ትንሽ ሲዘገይባቸው የመታገሱ ምስጢር አልገባቸውና ወደ ዓለም የሚመለሱ ወደ ሰይጣናዊ አምልኮ የሚሄዱ ሰዎች ብዙዎች ናቸው። የዘገየ መስሏቸው ወደ ሌላ ቤት አምልኮ፣ ወደ ጠንቋይ፣ ወደ ልዩ ልዩ ቃልቻ ቤት ይሄዳሉ። ለወዳቸውም ወይም ለጊዜያዊ ጉዳያቸው ብለው የሰይጣን ባሪያ ይሆናሉ። ነገር ግን እንኳን ቢዘገይ ቢገድለንም እግዚአብሔር ይሻለናል። እስራኤላውያን ከግብፅ ምድር አውጣን ብለው እግዚአብሔርን ለመኑት፣ ጮኹ። እግዚአብሔርን ጩኸታቸውን ሰምቶ ከባርነት አወጣቸው። ካወጣቸው በኋላ በምድረ በዳ መቀማጠል ጀመሩ። ለእግዚአብሔር ጥቅም የወጡ መሰላቸው። እንዳልተቀጣ ስርዓት አልባ እንደሆነ ልጆች ሁሉ ቀበጡበት። እስኪ ሰጣቸው። ፍላጎታቸውን በልቅሶ ማስከበር ጀመሩ። ክቡር ዳዊት ሲታዘብ ይሄን ምን አለ? ፈጥነውም ስራውን እረሱ፣ በምክሩም አልታገሱም። መዝሙር መቶ አምስት ቁጥር አስራ ሶስት እግዚአብሔርን የሚለምን ሰው ቢሰጠው ደስ ሊሰኝ ባይሆንም ሊያመሰግን ይገባል። ባለመጸለዩ የሚጎዳው ራሱን እንጂ እግዚአብሔር አይደለም። ቢሆንም እግዚአብሔር እንድንጸልይ በብዙ መንገዶች አበረታታናል። ሁለተኛ፣ የእስራኤል ልጆች ለመጠየቅ ጊዜ እንዳስፈለጋቸው ለመቀበልም ጊዜ መውሰድ ነበረባቸው። እግዚአብሔር ምን ይደረግላቸው እያለ ከሙሴ ጋር ሲመክር ሲነጋገር እነርሱ ከጸሎት ስፍራቸው ፈቀቅ አሉ፣ ተነሱ፣ አኩራፊ ሆኑ። አኩራፊ ልጅ ጦሙ እንደሚያድር እስራኤልም እንዲሁ ሆኑ። ሶስተኛ፣ እስራኤላውያን የተደረገላቸውን ድንቅ ስራውን ረሱ። እንዲደረግላቸው የሚፈልጉት ከተደረገላቸው አይበልጥም። የተደረገላቸው የአራት መቶ ሰላሳ ዓመት የባርነት ቀንበር መሰበር፣ ከፈሮን አገዛዝ ነፃ መውጣት በዓለም ታሪክ ታይቶ በማይታወቅ ሁኔታ በሀይር ተከፍሎ መሻገር ነው። የተደረገላቸውን ቢያስቡ በሚደረግላቸውም ተስፋቸው የጸና በሆነ ነበር። በእውነት ዛሬም በእኛ እየሆነ ያለው እንዲሁ ነው። ያለፈውን አድራጎቱን ብናስታውስ የለመነውን እንደሚሰጠ ልባችን ሙሉ ይሆን ነበር። ነገር ግን እንደ እስራኤላውያን የተደረገልንን እየረሳን ሌላ ያልተደረገልን እየቆጠር በእግዚአብሔር የምናጉረመርም ሆነናል። ለጥያቄያችን ለጸሎታችን ትዕግሥት አስፈላጊ ነው። ለጸሎታችን ትዕግሥት አስፈላጊ ነው ስንል የማይረሱ ሁለት ታሪኮች አሉ። ይኸውም ከብሉይ ኪዳን ያዕቆብ፣ ከአዲስ ኪዳን ከነናዊቷ ሴት ናቸው። ያዕቆብ ከእግዚአብሔር ጋር ሲታገል እንዳደረም በዘፍጥረት 32 ቁጥር 22 እስከ 32 ተጽፏል። ይህ አስደናቂ ክፍል ያይቆብ ካልባረከኝ አለቅህም የሚል ነበር። ካልባረከኝ አለቅህም። ያይቆብ በረከት ብሎ የጠራው በወቅቱ እንደ ገንዘብ የሚቆጠረውን ከብት ወይም ቤት ንብረት አይደለም። በረከት ያለው በእግዚአብሔር ብቻ መደሰትን ነው። ካልባረከኝ አለቅህም። ያይቆብ እነዚህ ሁሉ የተሟሉለት ሰው ነው። ቢሆንም በሕይወቱ ግን እርካታ አልነበረውም። ስለዚህ ከእግዚአብሔር ጋር ታገለ። አለመርካቴን ተሸክሜ መኖር አልችልም፣ ካልባረከኝ አለቅህም አለ። ጌታ ወይ ገላግለኝ አለ። እግዚአብሔርም ጩኸቱን ሰማለት። የአይቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች አለ። እውነተኛና ጥልቅ ጥያቄውን ያይቆብ አቀረበ። እንደ ያይቆብ የሆን ብዙዎች ነን። ለሰዓታት የከበዱን የጭንቀት ጊዜዎች ለወራት ቢሆኑ ኑሮ የምንፈርስ መስሎን ነበር። እግዚአብሔር ግን ሲያስፋፋልንና ከብቸኝነት ሲገላግለን ሲባርከን አይተናል። ሁለተኛዋ በአዲስ ኪዳን እንደ ያዕቆብ ቁርጥ ልመናን በማቅረብ የምትታወቀዋ ከነናዊቷ ሴት ናት። ይቺ ሴት ከአይዛብ ወገን ብትሆንም ጥልቅ እምነት ግን ታይቶባታል። ጌታችን ኢየሱስ ክርስቶስ በእምነታቸው ትልቅነት ከተደቀነቀባቸው ሁለት ሰዎች አንዷ ይቺ ሴት ናት። ማቴዎስ ወንጌል ምዕራፍ 8 ቁጥር 5 እስከ 13 ታሪኳ ተጽፏል። ይቺ ሴት ጸሎቷ በእልፍኝ ወይም በድብቅ ሳይሆን በአደባባይ ነበር። ጸሎቷን ያቀረበችው በዝምታ ወይም በለወሳ ሳይሆን በጩኸት ነበር። ጸሎት ጥልቅ ከሚሆንባቸው መንገዶች አንዱ ጩኸት ነው። ጩኸት ከቤት ወጥቶ ድምፅ ያማረ አላማረ ሳይሉ ያለኝ ልዩታ የሚደረግ የድረሱልኝ ጥሪ ነው። ይቺ ሴት ከነናዊት ሴት በአደባባይ ወደ ኢየሱስ ክርስቶስ ስሪ አለች። ይህ ትልቅ እምነት ነበር። ዛሬ በአደባባይ ሰላማዊ ሰልፎች፣ ተቃውሞዎች ይሰማሉ። በአደባባይ ወደ ጌታ የሚጮህ ግን ጠፍቷል። ጌታ ኢየሱስ ክርስቶስ ለዚች ሴት ጩኸት ፈጣን መልስ አልሰጠም። ዝምታ የሚመስል የተዋቴ የሚመስል ንግግር ተስተውሎበታል። ይቺ ሴት የታመመችው ልጅቷ ስትሆን የምትለምነው ግን ማረኝ ማረኝ እያለች ነበር። ከልመናዎች ሁሉ ትልቅ ልመና ማረኝ ነው። ልጇ ስለታመመች ለልጇ ፈውስ መጀመሪያ እሷ እግዚአብሔር ይቅርታ መጠየቅ ስለነበረባት ማረኝ እያለች በአደባባይ መጮ ጀመረች። እግዚአብሔር ከማረን የሚቀርብን ጸጋ የለምና። የጸጋው ባለቤት ፈጣሪን ከያዝን ጸጋው አይጎድልብንም። እች ሴት መጀመሪያ እግዚአብሔርን ማያዝ ፈለገች። መጀመሪያ እኔን ማረኝ አለች። እኔን ከማርከኝ ልጄ ትፈወሳለች አለች። እች ሴትም ማረኝ አለች በአደባባይ። ደቀ መዛሙርቶ ትኩር ብለው ያዩዋታል። ማረኝ ያለች ጌታን ትከተላለች። ከዚህ በኋላ ከዚህ በላይ የታመመች ግን ልጇ ነበረች። ማረኝ የምትል ግን እናቷ ናት። አይኔ ይህን ስቃይ የሚያየው፣ ጆሮ ይህን ስቃይ የሚሰማው ኃጢአቴ በዝቶ ነው። እኔን ከማርከኝ የልጅ ታሪክ ይለወጣል። ማረኝ መጀመሪያ እያለች ጮኸች። ይህ የእሷ ጩኸት፣ የእሷ ልመና ለእኛ ሁሉ ይገባል። ወደ ጥልቅ ጸሎት የሚያደርስ የንስሐ መንፈስ ነው። እኔን ከማርከኝ አገሬ ትድናለች፣ እኔን ይቅር ካልከኝ አገሬ ሰላም ትሆናለች የሚል ጸሎተኛ ወደ እግዚአብሔር መጸለይ ያስፈልጋል። ሀገር የምትታወቀው በእኔ ኃጢአት ነው ማለት ያስፈልገናል። እኛን ማረን እኔን ማረኝ ብለን ከጸለይን በእኛ ላይ ምረት ሲደረግ ሀገርም ሰላም ትሆናለች። ለዚች ከነናዊት ሴት ጩኸት ጌታ ወዲያውኑ መልስ አልሰጠም። ደቀ መዛሙርቱ ቀርበው ቢለምኑትም እንደማይሆን ነገራቸው። በመጀመሪያ ጩኸቷን ባለመስማቱ ቀጥሎ የደቀ መዛሙርቱን ጥያቄ ባለመቀበሉ እቺ ሴት ተስፋ አልቆረጠችም። ይበለኝ ይገባኛል፣ እኔ ኃጢአተኛ ነኝ፣ ግን በፍቅር አሸንፈዋለሁ ብላ አሁንም ማረኝ እያለች ተከተለች። ትዕግስተኛ ሴት፣ ጠንካራ ሴት ናት። ጌታ ግን ታጥቦ ጭቃ ለሆኑ ሰዎች ጸጋውን እንደማይሰጥ ተናገራት። እርሷም እንዲህ አለች፣ ለልጆች የሚገባውን ጸጋ በረከት ሳይሆን ከልጆች የተረፈውን ፍርፋሪ ምህረት አትንሳኝ። እኔ ውሻ ነኝ የሚል ጥያቄ ንሳ አሰማች። ጌታ ጥያቄዋን መለሰላት እንዲህ አላት፣ አንቺ ሴት እምነትሽ ታላቅ ነው እንደ ወደድሽ ይሆንልሽ አላት። ማቴዎስ 1528 ይቺ ሴት ወገቧን ታጥቃ እየወደቀች እየተነሳች ጥያቄዋ ተመለሰላት። በትዕግስት እየተከተለች ከእግሩ እየወደቀች ጩኸቷን በአደባባይ አሰምታ እርሷም ልጇም ይቅርታ አገኘች፣ ተፈወሰች። ያዕቆብና ከነናዊቷ ሴት ቁርጥ ልመናቸውን አቀረቡ የልመናቸውን በረከት ታቅፈው ተመለሱ። እነዚህ ሰዎች ሳንታክት መጸለይ እንደሚገባን ያስተምሩናል። የእነዚህን ሰዎች ልምድ በመያዝ እግዚአብሔር የጸሎቴን መልስ እስከሚመልስ እስከሚሰጠኝ ጾሜን አልፈታም ሶሬን አልከፍትም የሚሉ ሰዎች ይኖራሉ። ከእግዚአብሔር የለመናቸውን መልስ የልመናቸውን መልስ የሚቀበሉት እግዚአብሔርን በማስጨነቅ ይመስላቸዋል። ያይቆም ብንመለከት እግዚአብሔርን የሚያስጨንቅ ጸሎት አላቀረበም። ባዶነቴን መሸከም ስለ አቃተኝ ከዚህ በኋላ እየበለው የሚርበኝ፣ እየጠጣው የሚጠማኝ፣ እየለበስኩ የሚበርደኝ፣ በቤት እያደርኩ የምፈራ ሰው መሆን አልፈልግም ከዚህ ባዶነቴ ገላግለኝ የሚል ጥያቄ ነበር ያይቆም ዛሬም ሰዎች ቀን በሚሰጥና ቀን በማይሰጥ ችግር ውስጥ ያልፋሉ። ቀን ከማይሰጥ ችግሮች አንዱ ባዶነት ነው። ቀኑ ሲጨልምብን፣ ባዶነት ሲሰማን፣ ሰዎች ፊታቸውን ሲዞሩብን፣ ሁለመናው ከአቅማችን በላይ ሆኖ መሸከም ሲያቅተን፣ እንደ ያይቆ ምጩ ያስፈልጋል። እንዲህ ያለውን ጭወት ፈጥኖ እግዚአብሔር ይሰማል። ከነናዊቷ እሴትንም ጸሎቷን እግዚአብሔር እየከለከለው ጣዖታዊ ኑሯን በመሆኑ ጣዖት አምላኪ አይዛብ ስለነበረች ወደ ንሳ እስክትመጣ ልመናዋን አልመለሰም። ማንነቷ ታይቷት ውሻ ነኝ ባለች ጊዜ ግን ጥያቄዋን መለሰላት። በተለያየ ምክንያት የጸሎታችን መልስ ሲሰገይ በጾም በጸሎት መጠየቅ የጽሞና ጊዜ መውሰድ ተገቢ ነው። በህይወታችን ብዙ ግራ የሚያጋቡን መልሳቸው የራቀብን ጸሎት ጸለይን ያልተሰማን ብዙ ነገሮች አሉ። ስለመዘገየታቸው ጥርት ያለ መረጃ ባይኖረንም የዘገዩት ግን ለእኛ መልካም በሚያስበው በእግዚአብሔር እጅ ላይ በመሆኑ በትግስት መጠበቅ ይገባናል። ዳንኤል ለሀያ አንድ ቀን ሱባኤ ገብቶ ነበር። ሱባኤ በገባ እለት እግዚአብሔርን ጸሎቱን ሰምቶት መላኩ ወደ ዳንኤል ተላከ። ነገር ግን የፋርስ መንግሥት አለቃ የተባለው ሰይጣንና ሰራዊቱ ከመላኩ ጋር ተዋጉ። ውጊያው ለሀያ አንድ ቀን ስለቀጠለ ዳንኤል ሃያ አንድ ቀን መልሱን አላገኘም ነበር። በሃያ አንደኛው ቀን ግን መልአኩ መልሱን ይዞ መጣ። ዳንኤል ምዕራፍ 10 ቁጥር 1 እስከ 13። ዳንኤልን በጸለየ ቀን እግዚአብሔር ጸሎቱን ሰምቶታል። ነገር ግን 21 ቀን በሰይጣን ውጃ መልሱ ዘገየበት። ሰይጣን መልሱን ቢያዘገይም ዳንኤል ግን ትዕግስትን ተማረ፣ በትዕግስት ጠበቀ። እንዳንጸልይ የሚዋጋን ጠላት አለ። ደግሞም የጸሎታችንን መልስ እንዳንቀበል የሚዋጋን ጠላት አለ። እግዚአብሔር የጸሎታችንን መልስ ይዞ ሲመጣ ከጸሎት ቦታችን እንዳንታጣ በትዕግስት መጠበቅ ይገባናል። ጸሎታችን ተሰሚ፣ መስዋዕታችን ግዳጅ ፈጻሚ እንዲሆን እምነት ያስፈልገናል። እንደ ፈቃዱ መጸለይ ያስፈልገናል። በስሙ መጸለይ ያስፈልገናል። ኃጢአታችን መናዘዝ ያስፈልገናል። የምንለምነውን ማወቅ ያስፈልገናል። ትግስተኛ መሆን ያስፈልገናል። እግዚአብሔር አምላካችን ትግስትን፣ ጥበብን፣ ማስተዋልን ያደለን እንደ ቅዱስ ያይቆ እንደ ከነናዊቷ ሴት ጥያቄያችን ተመላሽ እንዲሆን የተሰበረና የንስሐ ልብ ያደለን። ነገርን ሁሉ በጊዜው ውብ አድርጎ የሠራ እግዚአብሔር መልካም ነገርን ይስጠን። ሰላም ላጡት ሰላም፣ ስራ ላጡት ስራ፣ ጤና ላጡት ጤና ፍቅር ላጡት ፍቅርን እግዚአብሔር ያድልልን። በልዩ ልዩ ምክንያት በደዌ ዳኛ በአልጋ ቁራኛ ተይዘው በየሆስፒታሉ በየጸበሉ በየመንገዱ ሰዋተ የወደቁትን እግዚአብሔር በቸርነቱ በምረቱ ይጎበኝልን። እንደ መጻጉ ተነስ ብሎ ከወደቁበት እንዲነሱ ምረቱን እግዚአብሔር ያድላቸው። የሞቱትን ወገኖቻችንን በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን። ጦርነቱን መገፋፋቱን ጥላቸውን ከሀገራችን ከኢትዮጵያ ከዓለም ሁሉ ያስወግድልን። ትዕግስትን አብሮነትን መቻቻልን ሰላምና ፍቅርን እግዚአብሔር ያድለን። ነገርን ሁሉ በጊዜው ውብ አድርጎ ሰራው መጽሐፈ መክብብ ምዕራፍ ሶስት ቁጥር አስራ አንድ ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።